ጤና ይስጥልኝ። የተከበራችሁና የተወዳችው የኢትዮኒስ ቤተሰቦች እንደምን አላችሁ? የለዙ ዜና ዘገባችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን እነግራችኋለሁ፣ አብራችሁ ቆዩም። የአሜሪካ አምባሳደር የኢትዮጵያ መንግሥት በራስ ዜጎች ላይ የሚፈጽመውን የድሮን ጥቃት ያቁም በማለት ያወጣው መግለጫ አነጋጋሪ ሆኗል። መግለጫው ኤምባሲው ፋኖና የኦሮሞ ነፃነትን በተመለከተ አምባሳደሩ ጠንከር ያለ መልእክት ማስተላለፋቸውን ይፋ አድርጓል። አምባሳደር ኤርቪን ማሲንጋ ሀሳባቸውን ሰርዘው ድጋሚ ሌላ መግለጫ ማውጣታቸው ደግሞ ብዙዎቹ እያነጋገረ ነው። አምባሳደሩ በመግለጫቸው የቀየሩት አገዛዙ በድሮን የራሱ ዜጎች መግደሉና ፋኖን በተመለከተ ያሰፈሩት ሀሳብ ላይ ነው። እንዴት የሚለውን በዝርዝር እናያለን። በአማራ ክልል በርካታ አካባቢዎች ውጊያ መቀስቀሱ ታውቋል። የአገዛዙ ጦር ከገጠመው የፊት ለፊት ውጊያ በተጨማሪ በፋኖ ኃይሎች በሚፈጸሙ የደፈጣ ጥቃቶች ምክንያት ከቦታ ቦታ ለመንቀሳቀስ ፈተና ሆኖበታል የተባለው። በሌላ በኩል በክልሉ የሚገኙ የዩኒቨርሲቲ መምህራን በከፍተኛ ጥርነፋ ውስጥ ሆነው በዝግ እንዲሰበሰቡ መደረጋቸውን የኢትዮኒውስ የመረጃ ምንጮች ገልጸዋል። በዚህም ላይ ዝርዝር አዘጋጅተናል። የኢትዮጵያ መንግስት ከጤና ባለሙያዎች ጋር እንዲደራደር አምነስቲ ኢንተርናሽናል ጠየቀ። የሰብአዊ ተቋሙ አምነስቲ ኢንተርናሽናል የብልጽግናው መንግስት የሐኪሞችን ጥያቄ ለመመለስ ከጤና ባለሙያዎች ጋር በጠረጴዛ ዙሪያ መደራደር አለበት ብሏል። አገዛዙ ደግሞ በአሁኑ ሰዓት ሐኪሞችን እያሰረን ያለው አምነስቲ ኢንተርናሽናል ይህ ብቸኛ አማራጭ ነው፣ ሊቀጥል አይችልም፣ ድርድር መፍትሄ ነው ብሏል። ሌላ በኩል የብልጽግናው መንግስት ተግባራት መፈጸም የሚታወቀ የፌዴራል ፖሊስ ያሰርኳቸው ሐኪሞች ቁጥር እነዚህ ናቸው ብሎ በይፋ ተናግሯል። በዝርዝር እናያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስን ከኃላፊነታቸው አንስታ በአዲስ ሊቃነ ጳጳሳት ተካች። በምትካቸው አቡነ ሳዊሮስና አቡነ ዲዮስቆሮስን ተክታለች። ለምን የሚለውን ዝርዝር ይዘናል። ሱዳን በጦርነት ላይ የኬሚካል ጦር መሳሪያን ጠቅማለችው ማለት ከአሜሪካ ማዕቀብ ጣለባት። ሱዳን በቀጥል የርስበርስ ጦርነት ባለፈው ዓመት በፈጥሮ ራሽ ኃይሎች ላይ የኬሚካል ጦር መሳሪያ ጠቅማለች ማለት አዲስ ማዕቀብ እንደምትል የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። እኒህና ሌሎችን ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። አብራችሁን ጥቆይ ጋብዛለሁ ወደ የአሜሪካ አምባሳደር የኢትዮጵያ መንግስት በራሱ ዜጎች ላይ የሚፈጽመውን የድሮን ጥቃት ያቁም በማለት ያወጣው መግለጫ አነጋጋሪ ሆኗል። በመግለጫው ኤምባሲው ፋኖን እና የኦሮሞ ነጻነት ጦርን በተመለከተ በግልጽ ጠንከር ያለ መልእክት አስተላልፏል። አምባሳደር ኤሪን ማሲንጋ ይህን ሀሳባቸውን ሰርዘው ድጋሜ ሌላ መግለጫ ማውጣታቸው ደግሞ ብዙዎቹ እያነጋገረ ነው። አምባሳደሩ በመግለጫቸው የቀየሩት አገዛዙ በድሮን የራሱ ዜጎች መግደሉና ፋኖን በተመለከተ ያሰፈሩትን ሀሳብ ነው። የአሜሪካ ኤምባሲ ከሰዓታት አውጥቶት የነበረውና አምባሳደር ኤርቪን ማሲንጋም የፌዴራል መንግስት በራሱ ብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበት ልጥፍ ከፌስቡክና ከትዊተር ገጻቸው ማንሳታቸው ብዙዎች እያነጋገረ ይገኛል። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከሀይል ውጭ ያሉ ሰላማዊ አማራጮችን መፈለጉ እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያው መልእክታቸው በኤምባ ኤምባሲው የፌስቡክ እንዲሁም የትዊተር ገጾች ላይ የተለጠፈው ዛሬ ዓርብ ግንቦት 15 2017 ዓ ም ከቀኑ አራት ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማቆም የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊትን የተለያዩ ጥሪዎች የቀረቡበት ነበር። ለፌዴራል መንግስት ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችን በግልጽ ያዘለ ነበር። በቀዳሚነት የተቀመጠው ሀሳብ በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙ ዳግላል ታዲያ የመንግስት የድሮን ጥቃቶች በራሱ ህዝብ ላይ የሚፈጽም እንደሆነ የሚያመላክት ነበረ። አምባሳደሩ በመጀመሪያው መልእክታቸው ላይ የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀምን እንዲያቆምና ስምምነቶች እንዲያመቻች እንጠይቃለን የሚል ነው። አምባሳደሩ ያስተላለፉት መልእክት በአክቲቪስቶችና ማኅበራዊ ማህበራዊ ሚዲያ ተጠቃሚዎች በስፋት የተሰራጨ ሲሆን በበርካቶች ዘንድ የድጋፍ አስተያየት ተሰጥቶበት ነበር። ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከሰዓታት በኋላ ከኤምባሲው የፌስቡክ እና የትዊተር ገጽ ተነስቷል። ሰባት ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ ምልክ ታዲያም የድሮን ጥቃት የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ የሚያሻሻል ሆነ ታይቷል። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለጉ እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎች እንድነትና የምኖር ዋስትና እንዲያስቀድም ጥሪ አቅርቧል፣ ይላል። በአምባሳደሩ ምልክት ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈ ምልክት ላይ ጥሪ እናቀርባለን የሚለውን እናሳስባለን ወደሚል ተቀይሯል። በመጀመሪያው ምልክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎቹ ጋር ወደፊት እንዲመጣ ጥሪ ታቅርባለች የሚልን ሀሳብ የያዘ ነበር። አምባሳደሩ በኦሮሚያ የሚካሄደውን ግጭትን ለማቆም የኦሮሞ ነጻነት ሰራዊት ድርድሮች እንዲቀጥል ጥሪ እናቀርባለን በማለት ሌላው ታጣቂ ቡድን ያስተላለፉት ጥሪ ግን አልተቀየረም። አምባሳደር ማርሲን ማሲንጋም ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆምን የተመለከተው ነዋል። መልእክቱ በዋናነት የሚያገዛዙ በራሱ ዜጎች ላይ የሚፈጽማቸው በደሎችና የድሮን ጥቃቶች መቀጠላቸውን ያሰፈረ ነበር። በተለይም በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት ኢትዮጵያ እየተሻገረች ነው የሚለው ሀሳብ ግን ወጧል። እነዚህ ግጭቶች በኢትዮጵያ ህዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግ ለኢትዮጵያ ውስጣዊ ግጭት ዘላቂ መፍትሄ መተግበር እንደሚያስፈልግም ገልጸዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ህጻናትን ትምህርታቸውን እንዲከታተሉና የጤና አገልግሎቶች እንዲያገኙ ማድረግም አስፈላጊ እርምጃዎች ናቸው ብለዋል። አምባሳደሩ የትጥቅ ትግል አካል እንደሆነ ማስመልከት የተንሰራፋው ህግ የለሽነት እንዲያበቃ ማድረግም በአንድ በኩል አስፈላጊ ነው ብለዋል። ህዝቡን ለማስቀደም ነው መተግበር አለባቸው ካሏቸው እርምጃዎች መካከል አንዱ ይህ የት ትግል ሆኗል። አምባሳደሩ መልእክታቸውን የቋጩ ሰላም እና መረጋጋትን ለመምረጥ ጊዜው አሁን ነው በማለት ነው። የአሜሪካ ኤምባሲ የመጀመሪያውን የአምባሳደሩን መልእክት ለምን ከገጹ እንዳነሳውና ለምን ለፌዴራል መንግስት ቀረበውን ጥሪ እንደቀየረ እስካሁን በግልጽ አላሳወቀም። ጠንከር ያሉ ቃላትን የሚጠቀሙት የአሜሪካው አምባሳደር ከዚህ ቀደም በሰጡት አስተያየት ምክንያት ከብልጽግናው መንግስት ነቀፌት አቅርቦባቸው ነበር። መንግስትን ያስቆጣው የአምባሳደሩ አስተያየት ባለፈው አመት በዚሁ ግንቦት ወር በቀድሞው የአሜሪካ ቆንስላ ግቢ አሜሪካን ግቢ ባደረጉት ጠንከር ያለ ንግግር የተነሳ ነበር አምባሳደሩ በዚህ ንግግራቸው መሰረት ልማቶችን ኢላማ ያደረጉት ጥቃቶች እንዲቆሙ ጠይቀው ነበር ይላል ቢቢሲ በማስታወሻው ማሲንጋ ሽፍቶች ታጣቂ ቡድኖችና አንዳንድ ጊዜ ደግሞ የመንግስት ጸጥታ ኃይሎች በህይወት የመኖርና የመከባበር መብቶች ላይ ጥሰት መፈጸማቸው የህግ ሂደትና የህግ የበላይነትን አለማክበር የሚያሳይ ነው ሲሉ በመንግስትና ታጣቂዎች ላይ ጠንካራ ትችት አቅርበው ነበር ያልተገደበ ሰብአዊ አቅርቦት ይኖርናል ለዚህ የምንሽ የሚሆን ጊዜ የሀገር አቀፍ የተኩስ አቁም እንዲደረግ በዚህ ንግግራቸውን በግልጽ ጠይቀው ነበር። አምባሳደሩ በተመሳሳይ ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊት ምክር አዘል ጥሪያቸውን ማቅረበው ነበር። አምባሳደር ማሲንጋ በወቅቱ ያቀረቡት ወቀሳ ግን ከመንግስት በኩል ጠንካራ ምላሽ አስከትሎባቸው ነበር። የውጭ ጉዳይ ሚኒስትርም የአምባሳደሩን ንግግር ተከትሎ ባወጣው መግለጫ ማሲንጋ ያልጠየቁትን ምክር ሰጠውኛል ማለት ሲወቅሳቸው ተደምጦ ነበር። የአምባሳደሩ ንግግርን በደንብ ያልተጣኔና ብልሃት የጎደለ ነው ማለት ለማጣጣል የሞከረው የብልጽግና አገዛዝ አምባሳደሩ ንግግራቸውን እንዲያስተባብሉ ቢጠይቁም አምባሳደሩ ግን በሰዓቱም ዝምታቸው መምረጣቸው ይታወቃል። በአማራ ክልል በርካታ አካባቢዎች አዲሱ ውጊያ መቀስቀሱ ታውቋል። የአገዛዝ ጦር ከገጠመው የፊት ለፊት ውጊያ በተጨማሪ በፋኖ ኃይሎች የሚፈጸሙ የደፈጣ ጥቃቶች ምክንያት ከቦታ ቦታ ለመንቀሳቀስና ፈተና ሆኖበታል የተባለው በክልሉ የሚገኙ ዩኒቨርሲቲ መምህራን በከፍተኛ ጥርነፋ ውስጥ ሆነው በዝግ እንዲሰበሰቡ መደረጋቸውንም የኢትዮኒስ የመረጃ ምጮት ተናግረዋል። ጎጃም ቀጠና የአገዛዝ ጦር ከሞጣ ከተማ በመውጣት ወደ ጎንጅ ቆለላ አቅጣጫ ሲንቀሳቀስ በፋኖ በተፈጸምበት የደፈጣ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰንበታል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ሁለተኛ ክፍለ ጦርን ያስታወቀው። በደፈጣ ውጊያው ከ25 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው ለማወቅ የተቻለ ሲሆን የቀረው የአገዛዙ ኃይልም ወደ ሞት አለመመለስ ተገዷል። የተባለው በምስራቅ ጎጃም ዞን ሸበልበረንታ ወረዳ የድዋ ከተማ ደግሞ የፋኖ ኃይሎች የፖሊስ ኮማንደርና የሚኒሻ አባላትን ከከተማ ይዘው ሄደዋል ሲሉ የመረጃ ምንጮች ተናግረዋል። በተመሳሳይ በጎንደር ቀጠና በርካታ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ አፋባ አስታውቋል። አገዛዙ በሰሜንና ማዕከላዊ ጎንደር አርማጮ ጠገዴ ዳባት ወገራም፣ አጅር ጃኖራም፣ ጥራይናም ብስኒትና ዛሬማ አካባቢዎች ከፍተኛ ቁጥር ያለው ሰራዊት አሰማርቶ ውጊያ ከፍቷልም ተብሏል። መነሻውን ደባርቅ አድርገ ጥራይናና ብስኒት አቅጣጫ የተንቀሳቀሰ የአገዛዝ ጦር የአማራ ፋኖ ብሔራዊ ኃይል ራሳ ሞራው ኮር ጥምር የፋኖ ኃይል ከፍተኛ ኪሳራ አድርሶበታል ሲል አፋባ አስታውቋል። በተመሳሳይ ባምባ ጊዮርጊስና ዳባት አካባቢ በተደረገ ውጊያ የፋኖ ኃይሎች ከፍተኛ ድል አስመዝግቧል ያለው አፋባ ተገኝተውና በተያያዘም በደቡብ ጎንደር ዞን የተለያዩ አካባቢዎች የፊት ለፊት ውጊያና የደፈጣ ጥቃት መቀጠሉ የታወቀ ሲሆን በተለይም በብናት ወረዳ እብናት ከተማ ፋኖ ወደ ከተማ በመግባት የአገዛዝ ጦር ላይ ውጊያ ከፍቶ አካባቢው መቆጣጠሩን የመረጃ ምንጮች ተናግረዋል። በትላንትናው እለት የፋኖ ኃይሎች ወደ ብናት ከተማ በመግባት በዚያ የሚገኘውን የአገዛዝ ጦር ካምፕ ማጥቃታቸውንም የመረጃ ምንጮች ናቸው የተናገሩት በዚሁ ደቡብ ጎንደር ዞን እስቴ ቀጠና ቆማ ፋሲለደስ ና በጋይንት ቀጠና መኳቢያ እንዲሁም ጨጭሁ አካባቢዎች በፋኖ ኃይሎች በተፈጸመ የደፍጣ ውጊያ በርካታ የአገዛዝ ወታደሮች መገረላቸው የፋኖ የመረጃ ምንጮች ተናግረዋል። በተለይም በስቴ ቁማ ፋሲለደስ አካባቢ ለወታደራዊ ስልጠና በግዳጅ አፈሳ የተሰባሰቡ ወጣቶች በወታደራዊ እጀባ ይዞ ሲንቀሳቀስ በነበረ የአገዛዝ ጦር ላይ በተከፈተ ውጊያ ከወታደሮች በተጨማሪ ምልምል ሰልጣኞች መገረላቸው ታውቋል። በተመሳሳይ በምዕራብ ወሎ ቀጠና መሀል ሳይንት ወረዳ ቆተት ከተማ የብልጽግና አመራሮች ስብሰባ በነበሩበት ወቅት ጥቃት መከፈቱን መረጃ ምንጮች ተናግሯል። በጥቃቱ የብልጽግና አመራሮች ቆስለዋል የተባለ ሲሆን የወረዳው ሚኒሻ ጽህፈት ቤት ኃላፊውን ጨምሮ ሶስት የሚኒሻ አባላት ደግሞ ውፋን ነው ጥቃት ተገድለዋል፣ ተብሏል። በተመሳሳይ መቅደላ ወረዳ ግንቦት 14 2017 ዓ ም የብልጽግና አመራሮች በተሽከርካሪ ከደብረ ዘይት ከተማው ወደ ማሻ ከተማ ሲንቀሳቀሱ ጨረፌ የተባለ ቦታ በተፈጸመ የደፍታ ጥቃት ሰባት አጃቢዎቻቸው መገድላቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በሰሜን ሸዋ ዞን መንዝ ቀጠና ደግሞ በትላንትናው ዕለት ከባድ ውጊያ ሲደረግ ውሏል ተብሏል።

አገዛዙ መንዝ ቀጠና ወገሬ ከተማን ለመያዝ የኮማንዶ አባላት ለውጊያ አሰልፎ ከፋኖ ኃይሎች ጋር ገጥሞ ውሏል ብሏል። የአካባቢ የፋኖ የመረጃ ምንጮችም በውጊያው የሰብአዊና ቁሳዊ ጉዳት ድርሷል ያሉት የመረጃ ምንጮቻችን የፋኖ ኃይሎች የሰጡት የአጸፋ ውጊያ ተከትሎ የአገዛዙ ጦር ወደመጣበት ለመመለስ ተገዷል ተብሏል። በሌላ በኩል በክልሉ የሚገኘው የዩኒቨርሲቲ መምህራን በከፍተኛ ጥርነፋ ውስጥ ሆነው በዝግ እንዲሰባሰቡ መደረጋቸውን የትዮኒስ የመረጃ ምንጮች ተናግረዋል። በአማራ ክልል በሚገኙ ዩኒቨርሲቲዎች የሚያስተምሩ መምህራን በወቅታዊ ጉዳይ ለመወያየት በሚል በዞን ከተሞች የተሰበሰቡ የብልጽግና አገዛዝ መምህራን ወደ ስብሰባ ሲገቡ ስልክ እንዳይዙ ከብልጽግና ሚዲያ ውጭ የትኛውን አካል ፎቶ ማንሳት ሆነ ቀረጻ ማድረግ ተከልክሎ ነው ስብሰባ እየተደረገ ያለው ብለዋል። የመረጃ ምንጮቻችን በአሁኑ ወቅት ከደሞዝና ተያዥ ጥያቄዎች ጋር በተገናኘ የስራ ማቆም አድማ ላይ በሚገኙ የጤና ባለሙያዎች እንቅስቃሴ የተደናገጡ የብልጽግናው አገዛዝ መምህራን ተመሳሳይ እንቅስቃሴ ውስጥ እንዳይገቡ በመስጋት ባለስልጣናቱና መምህራን በስብሰባው እንዲወጠሩ እያደረገ መሆኑን ነው የመረጃ ምንጮች ጨምሮ የተናገሩት። በስብሰባዎች ሁለት ዋና ዋና ጉዳዮች ያገዛዙ ባለስልጣናት እያነሱ ነው ያሉ የኢትዮኒውስ የመረጃ ምንጮች። አንደኛው ጉዳይ በክልሉ የገጠመን የጸጥታ ችግር ለመፍታት አግዞን ከጎናችን መሰለፍ አለባቸው የሚል ሲሆን፣ ሁለተኛው ደግሞ ጥያቄ እንዳላችሁ እናውቃለን ጥያቄዎቻችሁ ግን በተለየ መንገድ ለማቅረብ እንዳትሞክሩ የሚል ማስጠንቂያ ዘል መልእክት ነው ብለዋል። በሌላ በኩል ኢትዮኒውስ ከተለያዩ ዩኒቨርሲቲዎች ለማጣራት እንደሞከረችው የዩኒቨርሲቲ መምህራን ስብሰባ በሁሉም በሀገሪቱ በሚገኙ ሁለተኛ ዩኒቨርሲቲዎች እየተደረገ የሚገኘውን እናረጋግጣለች። ሁሉም ስብሰባዎቹ ብልጽግና ባለሥልጣናት የሚመሩ መሆናቸው የታወቀ ሲሆን ብልጽግና ለመፍረስ ቋፍ የደረሰች ሀገር ተረክቦ በአንድነት ወደፊት እየመራት እንደሆነ፣ ተቋማት እያጠናከረ እንደሆነ፣ በኢኮኖሚ ከፍተኛ ማሻሻያ እያመጣ እንደሆነና መሰል ይዘት ያለው ገለጻ አዘጋጅተው በየስብሰባዎቹ አቅርበዋል ተብሏል። የስብሰባው ተሳታፊዎች የሆኑ መምህራን ለኢትዮኒውስ ኒውስ ሲናገሩም ብልጽግና የምናውቀውን እውነት ገልብጦ ሊያሞኘን ሞክሯል። ይህ ለዩኒቨርሲቲ መምህራን ቀርቶ ላልተማረ ዜጋ ሊቀ ሊቀርብ የማይገባው የውሸት ዲስኩር ነው ብለዋል። የብልጽግና አገዛዝ መምህራን በስብሰባዎች የመሳተፍ ግዴታ እንዳለባቸው ከማሳሰብ በተጨማሪም ከስብሰባው የማይገኙትን የደሞዝ ቅጣት እንዳላቸው አስነግሮም የግዴታ ስብሰባ ነው ያደረገው ሲሉም የኢትዮ ኒውስ የመረጃ ምንጮች ጨምረው ተናግረዋል። የኢትዮጵያ መንግስት ከጤና ባለሙያዎች ጋር እንዲደራደር አምኒስቲ አሳሰበም። የሰብአዊ ተቋሙ አምኒስቲ ኢንተርናሽናል የብልጽግናው መንግስት የሐኪሞችን ጥያቄ ለመመለስ ከጤና ባለሙያዎች ጋር በጠረጴዛ ዙሪያ መነጋገርና መገናኘት አለበት ብሏል። ባለፉት ሁለት ሳምንታት በመላ አገሪቱ የጤና ባለሙያዎች በስፋት ስራ ያቆሙ ቢሆንም እስካሁን የጤና ባለሙያዎችን ለማነጋገር በመንግስት በኩል እንዳልተፈለገ ጭምር የጠቀሰው አምኒስቲ ኢንተርናሽናል የጤና ባለሙያዎችን ከማሰር ከማዋከብና፣ አስተራራ የሆኑ ኢፍትሃዊ እርምጃዎች ከመውሰድ ተቆጥቦም ይደራደርና ሊነጋገር ይገባል ብሏል አምኒስቲ አሁን ጊዜው በተገቢ ያልሆኑ ውሳኔዎችና አባባሽ ውሳኔዎችን የመወሰኛ ጊዜ አይደለም በማለት የመንግስትን እርምጃዎች የተቸ ሲሆን በአስቸኳይ በጠረጴዛ ዙሪያ ድርድርና ውይይት ማድረግ ግድ የሚልበት ሰዓት ነው ብሏል አገዛዙ በርካታ የጤና ባለሙያዎችን እያሰረና እያዋከበ እንደሆነ ተረድቻለሁ ያለው አምኒስቲ አገዛዙ በአለም አቀፍ ደረጃ የገባቸውን ውሎችና የአገር ውስጥ ህጎችን ወይም የሰብአዊ መብት ተቋማት የሚያወጧቸውን ዝቅተኛ መሪያዎችና ተግባራት እየዘነጋ ነውም ብሏል በአሁኑ ታዲያ አገዛዙ የጤና ባለሙያዎችን በጠረጴዛ ዙሪያ ማነጋገር ግድ ይለዋን፣ መስማማትም አለበት። ይህ ስምምነትም ምናልባትም በድርድር ሊፈጸም የሚችልበት እድል ሰፊ ነው ብሏል። የአገዛዙ የፌዴራል ፖሊስ ባወጣው መግለጫ የጤና ባለሙያዎች ማሰሩን ያመነ ሲሆን ያሰርኳቸው ደግሞ ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበራቸው ነው ብሏል። አምነስቲ ኢንተርናሽናል እንደዚህ አይነት አካሄዶችን የተቸ ሲሆን የታሰሩ ዶክተሮችን በስም ጠቅሶ አንዳንዶቹ ለም በሚዲያ ተናገራ ሰብታችሁና ሀሳባችሁን አስረዳችሁ በሚል የታስሩ ናቸው። ይህ ግልጽ ያፈናና የመብት ጥሰት ነው። ችግሩን ያባብሰዋል እንጂ ሊፈተው አይችልም ብሏል። ትክክለኛው አማራጭ በአሁኑ ሰዓት የጤና ባለሙያዎች ከመንግስት ጋር መደራደር አለባቸው። ይህን ድርድር ደግሞ ለማድረግ መነሳት ያለበት ራሱ የብልጽግናው መንግስት አገዛዝ ነው ብሏል። ፌዴራል ፖሊስ ግን በጤና ባለሙያዎች እየተነሳ ያለውን የመብት ጥያቄ ሽፋን በማድረግ በሀገር ውስጥ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ በማለት 47 የጤና ባለሙያዎችን በቁጥጥር ስራው እያለው ማለት ዛሬ መግለጫ ሰጥቷል። የጤና ባለሙያዎች ስራ ማቆምና ተያያዥ ተግባራትን እንዳይፈጽሙም አስጠንቅቆ ያወጣው የፌዴራል ፖሊስ እየወሰድኩት ያለውን እርምጃ አጠናከር ይቀጥላለሁ ማለት ለአገዛዙ ያለውን እገዛ በግልጽ አስታውቋል። የፌዴራል ፖሊስ የጤና ባለሙያዎችን ማሰሩን በዛሬው ዕለት ለመጀመሪያ ጊዜ ያመነ ሲሆን የደሞዝ ጭማሪና ሌሎች ተያያዥ ጥያቄዎችን ያቀረቡ የጤና ባለሙያዎችን ባለፉት ሳምንት የጀመሩትን ከፊል አድማ በዚህ ሳምንት ወደ ሙሉ አድማ ማረሳቸውን ተከትሎ አፈናው መቀጠሉን በግልጽ አስታውቋል። ከዚህ እንቅስቃሴ ጋር በተያያዘ ባለፉት ሁለ ሳምንታት በአገሪቱ የተለያዩ አካባቢዎች ውስጥ የሚገኙ የጤና ባለሙያዎች እስርና ጫና እየደረሰባቸው መሆኑን ሲገለጽ ቆይቷል። የእንቅስቃሴው አስተባባሪዎች ባለፉ ሳምንት በተለያዩ የአገሪቱ አካባቢዎች ከሰማንያ በላይ የህግ ባለሙያዎች መታሰራቸውን ያስታወቁ ቢሆንም የፌዴራል ፖሊስ እኔ በግል ያሰርኳቸው አርባ ሰባት ናቸው ብሏል። እነሱን የሚያሰርኳቸው ጥያቄያቸውን ከሌሎች ኃይሎች ጋር በመሆን ወዳልተፈለገው ጉዳይ እየወሰዱና አሁን ላይ አገዛዙን ለመጣል የሚያስችል የፖለቲካ ስራ እየሰሩ ነው ማለት በራሱ ግምገማ ተነሳሽነት አግኝቼባቸዋለሁ ማለት ፍርድ ቤት ጭምር እንዳቀረባቸው መዘገባችን ይታወሳል። የሰብአዊ መብት ተሟጋቾች እንደ አምነስቲ ኢንተርናሽናል አይነቶቹም በአዲስ አበባ ከተማና በመላ ሀገሪቱ እየተፈጸመ ያለውን የጤና ባለሙያዎች እስር እንዲቆም ያሳሰቡ ሲሆን አሁን ላይ የፌዴራል መንግስት በግልጽ ከጤና ባለሙያዎች ጋር በመነጋገርና በመደራደር ችግሮችን ሊፈታ ይገባል ብለዋል። ይህ የአለም አቀፍ ህጎች ጭምር የሚከበሩበት የሙያ ዘርፍ በመሆኑ የሰዎችን የመታከምና ና የዜጎችን በጤና የመቆየት መብት ጭምር የሚጥስ በመሆኑ አገዛዙ መሰረት የሚንድ ውሳኔዎችን ሊወሰኑ ባለፈ አሁን ላይ በግልጽ በንግግር ሊፈታ መዘጋጀት አለበትም ሲል አምነስቲ አሳስቧል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብፁሕ አቡነ አብርሃምና ብፁሕ አቡነ ጴጥሮስን ከኃላፊነታቸው አነሳች። በምትካቸው አቡነ ሳዊሮስና አቡነ ዲዮስቆሮስን ተክታለች። ባለፉት አራት ዓመታት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተክህነት ስራ አስኪያጅ ሁነው ሲያገለግሉ የነበሩትን አቡነ አብርሃምና አቡነ ጴጥሮስን ቅዱስ ሲኖዶስ በጉባኤው በሌላ አባላት ተክቻለሁ ብሏል። እነዚህ ሁለት አባላት ከብልጽግና መንግስት መሪዎች ጋር ከፍተኛ ቅራኔ ውስጥ ገብቶ የነበረ ሲሆን ከፍተኛው ከባስ የማጥፋትና የጉዞና የስራ እገዳን በአገዛዙ ጥሎባቸዋል። አንዳንዶቹ የመንግስት ባለስልጣናት ጠቅላይ ሚኒስትሩን ጨምሮ በአደባባይ ጭምር እነዚህን አባቶች ሲሰድቧቸው በሚዲያ የተላለፈ ሲሆን እነዚህ አባቶች ሃይማኖታዊ ተቋም ለመምራት ያደረጉት ጥረት ባለፉት አራት ዓመታት ውስጥ በምእመናኑ ዘንድ ያስመሰግናቸው ቢሆንም አገዛዙ ግን እንደ ችግር ፈጣሪ ሲጠቅሳቸው ቆይቷል። ወደ አገር ውስጥ እንዳይገቡ ተደርገው የነበሩት ብፁዕ አቡነ ጴጥሮስ ከሰሞኑ እንዲገቡ አገዛዙ የፈቀደ ሲሆን በዛሬ ዕለትም ቅዱስ ሲኖዶስ እስከ ኃላፊነታቸው ተነስተው በሌላ አባት ስርዓት እንዲተኩ አድርጓል። ሁለቱ ሊቃነ ጳጳሳት ከኃላፊነታቸው የተነሱት የአገልግሎት ዘመናቸውን አብቅተው ነው የተባለ ሲሆን በምትካቸውም የኦሮሚያ ቤተክህነት በመመስረት የራሳቸውን ሲኖዶስ በብልጽግናው መንግስት እገዛ አቋቋመው የነበሩትና በኋላም ላይ በቅዱስ ሲኖዶስ ተወግዘው ይቅርታ ጠይቀው የነበሩት አቡነ ሳዊሮስ ተክተዋቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የተለያዩ ሹመቶችን ሰጥቷል ማለት ባሰራጩት ዘገባ አንደኛ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ፊ ሆኗል። ሁለተኛ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት ዋና ስራ አስኪያጅ ሆኗል ብሏል። እንዲሁም ብፁዕ አቡነ ህርያቆስ የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀጳጳስ ሲሆኑ፣ የአዲስ አበባ ሀገረ ስብከት ዋና ሊቀጳጳስ የነበሩት አቡነ ሄኖክ ደግሞ የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ ሆኗል። አቡነ ሄኖክ ከብፁዕ ቅዱስ አቡነ ማቲያስ ጋር ትእዛዝ አልቀበልም ራሴን ችዬ በአዲስ አበባ እንቀሳቀሳለሁ የቅዱስ ሲኖዶስ ውሳኔንም አላከብርም የሚሉ ማዝማሚያዎችን በማድረጋቸው ቅዱስ ሲኖዶስ ኮሚቴ አዋቅሮ ኦዲት እንዲያደርጋቸውና አጠቃላይ አሰራራቸው እንዲፈትሽ ከተደረገ በኋላ ከአዲስ አበባ አገረ ስብከት መነሳታቸውን ይሰማው። በተለያዩ ጉዳዮች ለቅዱስ ሲኖዶስ ምርመራ አድርጎ ውሳኔዎችን ማስተላለፉም የቤተ ክርስቲያኒቷ ሚዲያዎች ዘግበዋል። ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ትጠቅማለች ማለት አሜሪካ ማዕቀብ ጣለችባት። በሱዳን በቀጠለው እርስ በርስ ጦርነት ባለፈው ዓመት በፈጥኖ ራሽ ኃይሎች አሬሴፍ ላይ የኬሚካል ጦር መሳሪያ ትጠቅማለች ማለት አዲስ ማዕቀብ እንደምትጥል የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። ከሰኔ ስድስት ጀምሮ አሜሪካ ወደ ሱዳን የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦችም ተግባራዊ ይሆናሉ ሲሉ ቃል አቀባይ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ራሽ አማጺያኑ በግጭት ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳን ባለስልጣናትን ቢጠይቅም እስካሁን መግለጫ አላዘጋጀንም ሲሉ ነግረውኛል ብሏል። ከሁለት ዓመት በፊት የሱዳን ጦርና አር ኤስ ኤፍ መካከል በተፈጠረው የስልጣን ሽኩቻ በተቀሰቀሰ ግጭት ከ150 ሺህ በላይ ሰዎች ተገድለዋል። ባለፉት ወራት የሱዳን ጦር ዋና ከተማ ካርቱም ቢቆጣጠር ሙጊያ አሁንም እንደቀጠለ ነው። አሜሪካ የትኛውንም የኬሚካል ጦር መሳሪያ አገኘው እንዳለች ግን የተገለጸ ነገር የለም ሱዳን ብዙ ጉዳት ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለሁለት ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቦ ነበር። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፉ መርህ ስር ያሉትን ግዴታዎች እንዲወጣም ዩናይትድ ስቴትስ ስትጠይቅ ቆይታለች ብሏን መግለጫው። በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማሳወቅ ቃል ገብተዋል። በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሼሽን ከሆነ ስምምነቱ ከግብጽ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት የፈረሙት ነው። ታዲያ ሱዳን ይህንን ስምምነት የሚጥስ የጦር መሳሪያ አጠቃቅመን ተጠቅማለች ማለት ነው። ከአሜሪካ ማዕቀብ ይጣለባት። የተወዳችና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ነው ያለው